ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ግንቦት ያን 2017 ዓም ዕለታዊ መረጃዎችና ዘገባዎች መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጥ ካሳ ነኝ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። ወደ ወልቃይት ለመግባት የምንጠባበቀው ትዕዛዝ ብቻ ነው እያሉ ነው የሚገኙት። ከዚህ ጋር በተያያዘ ይህንን እያሉ የሚገኙት ታጣቂዎችን በተመለከተ ዝርዝር መረጃ ይዣለሁ፣ ወደ እናንተ የማደርሰው ይሆናል። በተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተ የግንባር ዝርዝር መረጃዎች እንደተለመደው ወደ እናንተ ይደርሳሉ። ሌሎች ተዛማጅ መረጃዎችንም አካትቻለሁ። ወደ አዲስ አበባ የሚወስድን መረጃ አለ። የኦነግ አመራሮች አሁንም ለፕሬዚዳንት ኢሳያስ አፈወርቂ ምላሽ እየሰጡ ነው የሚገኙት። በአዲስ አበባ ትልቅ የህዝብ ተቃውሞ አክሽፍ ያለው ሲል ግብረ ኃይሉ ሪፖርት አቅርቧል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ መረጃዎችን እየተከታተላችሁ አብራችሁን ስትቆዩ፣ እንደተለመደው ሀሳብ አስተያየት፣ ይኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ጻፉልኝ። እንዲሁም ደግሞ በሜሴንጀር በዋሳ በቴሌግራም እና በትዊተር የውስጥ መልእክት መላላኪያ ዘዴዎችም ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። ወደ መረጃዎቹ ከመሄደ በፊት እንግዲህ ጠዋት በቀረበው ደሴ ከተማን በተመለከተ ዝርፊያ እየተፈጸመ ነው፣ የህዝብ መሬት እየተሸጠ ነው፣ ለባለስልጣናት እና የከተማ አስተዳደሩ ሌሎች የጸጥታ ሰዎች መሬት እየሸጡ ነው የሚለው ጉዳይ ጋር በተያያዘ የወጣው መረጃ ያዳመጡ አስተያየት ሰጫዎች በተለያዩ አካባቢዎች በከተሞች እንደዚህ አይነት የህዝብ መሬትንና የመንግስትን መሬት በሆን ተብሎ መዝረፍና እንደዚሁም ደግሞ ያላግባብ ካርታ ሰነድ እያዘጋጁ መሸጥ እየተለመደ ሆኗል። ጎንደር፣ ባህር ዳር፣ ደብረ ብርሃን ይህንን ሀሳብ አድርሳችሁኛል፣ በእጅጉ አመሰግናለሁ። እንግዲህ ወደፊት ዝርዝር መረጃዎች የሚመጡ ከሆነ ይህንን የማጋለጥና የህዝብና የመንግስትን ሀብት እንዲጠበቅ ማድረግ ኃላፊነት ይኖራል። መረጃዎችን ላኩልኝ። ብዙዎቻችሁ ዝርፊያ እንደተፈጸመና በተለይ አንዳንድ መሬቶች ላይ ሶስት አራት ጊዜ ሰነድ እየተሰራ እንደሚሸጡና እንደዚሁም ደግሞ ከባለሀብቶች ጋር ያለ ጨረታ መሬት እየተዛወር እንደሆነና ዝርፊያ እየተፈጸመ እንደሆነ ገልጻችኋል። በእጅጉ ነው የማመሰግነው። ወደ መረጃዎች ነው የምሄደው። ወደ መረጃዎች ሲሄድ ወደ አዲስ አበባ የሚወስደን መረጃ ነው የማስቀድመው። በአዲስ አበባ ተጨማሪ ሀይል ተሰማርቷል የሚል መረጃ ነው እየደረሰኝ ከዋናዋና በዋናዋና አደባባዮች በብዛት የጸጥታ ሰዎችና የደህንነት ሰዎች ተሰማርተዋል። በወታደራዊ የፖሊስ ተሽከርካሪዎች እና በሲቪል ተሽከርካሪዎች ቆመው የሚከታተሉ ሁኔታዎችን በርካታ የፖሊስ አባላት በመለዮና ያለመለዩ ተሰማርተዋል ተብሏል። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ እየጨመረ የመጣውና የኑሮ ውድነትን ተከትሎ ሕዝብ አደባባይ ሊወጣ ይችላል የሚል ከፍተኛ ስጋት መኖሩን ነው የመረጃ ምንጮቹ እየገለጹት እንግዲህ ወደ የውጭ ሀገር ዜጎችም ይህንን ሁኔታ በቅርበት እየተከታተሉ ነው የሚሉት የመረጃ ምንጮች የማይገመት በኢትዮጵያ ውስጥ የማይገመት የህዝብ ቁጣ ወደ አደባባይ ሊወጣ ይችላል። ሰልፎች፣ አመፅ ሊቀሰቀስ ይችላል በኢትዮጵያ ዋና ዋና ከተሞች በሚል የውጭ ሀገር ኤምባሲዎች ዜጎቻቸውን የጉዞ ማስጠንቀቂያዎችም እየሰጡ ነው የሚገኙ ተብሏል። እንደ አራት ኪሎ፣ ፒያሳ፣ መገናኛ፣ ቦሌ ድልድይ፣ ሜክሲኮ፣ መስቀል አደባባይ አዲስ ከተማ ሳሪስ እና ሌሎችን በመሳሰሉት በርካታ ህዝብ ጠዋትና ማታ በሚገናኝባቸው መተላለፊያ ቦታዎች ላይ የህዝብ አመፅ ሊቀሰቀስ ይችላል ባልተገመተ ሁኔታ የሚል እና ህዝብ ሰብሰብ የሚል ከሆነ የጸጥታ ኃይሎች በፍጥነት እየተጠጉ እንዲበትኑ አቅጣጫ ተሰጥቷቸዋል ነው የተባለው። በአዲስ አበባ የፌዴራል ፖሊስ እና የአዲስ አበባ ፖሊስ የጸጥታ ግብረ ኃይል የጋራ ግምገማ ላይ ተነሳ የተባለው ጉዳይ ባለፈው ሳምንት ጥቁር አንበሳ አካባቢ ሊቀሰቀስ የነበረ የህዝብ አመፅና ወደ ከተማው ሊስፋፋ የነበረ የህዝብ አመፅን ፖሊስ ለማክሸፉ ነው ሪፖርት አድርጓል እየተባለው የጤና ባለሙያዎቹ የስራ ማቆም አድማን ተከትሎ ታካሚዎች በሆስፒታሉ አካባቢ ግርግር ፈጥረው ነበር። ይሄ ደግሞ በከተማው አመፅ ለመቀስቀስ ነበር። ይህንን ተቆጣጠር ያለው ሲል ነው ፖሊስ ሪፖርት ያቀረበው ተብሏል። አሁንም አስጊ ሁኔታዎች አሉ ተብሏል። ግብረ ኃይሉ ህዝብ ወደ አደባባይ ሊወጣበት የሚችል ትንሽ ምክንያት ነው የሚፈልገው ከፍተኛ የታመቀ የሆነ ጫና፣ የኑሮ ውድነት እና ሌሎች ጉዳዮች የህዝቡ ኑሮ ስላማረሩት ህዝብ ወደ አደባባይ ሊወጣ ይችላል የሚል ግምገማ አቅርቧል ብለዋል የመረጃ ምንጮቹ። አስጊ ሁኔታዎች ካሉ የድሮን አሰሳና የድሮን ቅኝት ጭምር በአዲስ አበባ የድሮን ስምሪት እንዲሰጥ እንደዚሁ የፌደራል ፖሊስ ዝግጅት እንዲያደርግ በዚህ ስብሰባ ላይ ተነስቶ ነበር ብለዋል የመረጃ ምንጮቹ። ፌደራል ፖሊስ በተሽከርካሪ ላይ በህንፃዎች ላይ እንዲሁም ደግሞ በአደባባዮች ላይ የተንቀሳቃሽ የምስልን የሚቀርጹ ካሜራዎች እንደዚሁ አገልግሎት ላይ እንዲያውልም ስምሬት ተሰጥቷል፣ ነው እየተባለው። እንግዲህ በአዲስ አበባ መረጃ የሚሰበስቡ ድሮኖችን እንዲያሰማራም ጭምር ይህንን በተጠንቀቅ እንዲቆም ትዕዛዝ ስለመተላለፉ የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ይቀጥላለሁ። ወደ መረጃ ወሰድ በአሁንም በፕሬዚዳንት ሳያስ አፈወርቂ ንግግር ላይ የኦሮሞ ፖለቲከኞች ምላሽ እየሰጡ ነው የሚገኙት ባለፈው የኤርትራ ነጻነት ባል ሲከበር ግንቦት 162017 ዓም ዓ ሳያስ ፕሬዚዳንት ኢሳያስ አፈወርቂ ኦሮሞማ ኩሽ ሴሜቲክ የሚሉትን የግጭት እንዲሁም ደግሞ በዚህ የተሰባሰበ ኃይል እየፈጠረ ያለውን ጉዳይ በተመለከተ ገለጻ ማድረጋቸውን ተከትሎ ኦሮሞማ የሚለው አገላለጽን ላይ ምላሽ እየሰጡ ነው የሚገኙት በዚህ መካከል ኦነግ ከኤርትራ መንግስት ጋር እስካሁን የነበረን ግንኙነት ታክቲካል ነው እንጂ ስትራቴጂካል ሆኖ አያውቅም ሲል እንደዚሁ በዚህ ጉዳይ ላይ ተናግሯል። የኤርትራ መንግስት የኦነግን አላማ በፍጹም በታሪክ ደግፎ አያውቅም። ሻቢያ በኦሮሞ ትግል አያምንም። የኦሮሞን የራስን እድል በራስ የመወሰን ትግልን አይደግፍም፣ አይቀበልም ሲል ነው እንግዲህ ኦነግ ይህንን እየተናገረው። የኦነግ አስመራ ላይ በነበረበት ጊዜ በተለያዩ ክፍሎች እንዲከፋፈልና የቡድን ሽኩቻ ውስጥ እንዲገባ ጭምር የኤርትራ መንግስት ይህንን ፈጽሟል ሲልም እንደዚሁ ክስ አቅርቧል። ከሻዕብያ ጋር በትብብር መስራታችን ለኦነግ ትግል ፈተና ሆነብን እንጂ ያመጣልን ውጤት የለም ሲል ነው እንግዲህ በዚህ ኦነግ ቁጣውን እየገለጸ የሚገኘው ፕሬዚዳንት ኢሳያስ ኦሮሞማን እንደ ፖለቲካ አስተሳሰብ መውሰዳቸው እና በዚህ ላይ አስተያየት መስጠታቸው በምስራቅ አፍሪካን የማተራመስ እቅድ ነው እና ለምስራቅ አፍሪካም የሚበጅ አስተሳሰብ አይደለም በሚል ምላሽ ሰጥተዋል። ይህንን የተናገሩት የኦሮሞ ነፃነት ግንባር የውጭ ግንኙነት ኃላፊ ዶክተር ረጋሳ ኦልጅራ እንደሆኑ መረጃዎቹ እያሳያሉ። ያው እንግዲህ ኦሮሞማ የሚለው ጉዳይ አሁን መነጋገሪያ ሆኗል። ኦነግ በዚህ መግለጫው ላይ እንግዲህ ከኤርትራ ጋር የሰራናቸው የትግል ትብብሮች ውጤት አምጥተው አያውቁም የሚለው አንዳንዱ አዎንታዊ አገላለጽ ያለው ነው መስለው ለምሳሌ የኦሮሞን የራስን ዕድል በራስ የመወሰን የመገንጠልን ጉዳይ ማለት ነው ሻቢያ አይደግፍም። ማለት እንግዲህ በኢትዮጵያ አንድነት ላይ ሻቢያ በተደጋጋሚ እንደውም ባሉታው ይነሳበት የነበረውን ጉዳይ የኦሮሞን መገንጠል የማይደግፍ ከሆነ ለኢትዮጵያ አንድነት ይቆማል ብሎ እንዲወሰድ የሚያደርግ ምልከታ ነው። እንዲሁም ደግሞ እንግዲህ በኤርትራ ውስጥ ኦነግ በነበረበት ጊዜ የክህደት ፈጽሞብናል አይነት ነገር ነው እየተናገሩ የሚገኙት ለማንኛውም ምላሾቻቸው በዚህ ነው ቀጥለዋል። ወደ ሌሎች መረጃዎች ሲሄድ የአማራ ብልጽግና የልዩ ኃይል ምልመላ ሊያደርግ መሆኑን የመረጃ ምንጮች እየገለጹ ነው የሚገኙት። የአማራ አድማ ብተና ምልመላ ይደረጋል የተባለው መከላከያ ክልሉን ለቆ ለስምሪት ይወጣል ወይም ደግሞ ወደ ካምፕ ይመለሳል የሚለውን ጉዳይ ተከትሎ እንደሆነ የሚገልጹት የመረጃ ምንጮች ሰላሳ አራተኛ ዙር ያስቸኳይ የአድማ ብተና አባላት የፖሊስ ምልመላ ማስታወቂያ አየር ላይ ተለጥፎ ውሏል ብለዋል። እንግዲህ በቀጠለው ጦርነት በአማራ ክልል ሁለት ዓመታትን እየያዘ በሚገኘው ጦርነት ኃይል እየተመናመነበት የሚገኘው የአማራ ብልጽግና በዋናነት እንግዲህ በራሱ በኩል ያሰለፈው ኃይል እየተመናመነ በውጊያ ከስምሬት ቀጠና በመውጣት በመካድ በክህደትና ከትግል በመሸሽ በርካታ ኃይል እየተመናመነበት ነው የሚገኘው። ይህን ለመሙላት ነው አሁን ወታደራዊ እንቅስቃሴ እያደረገ የሚገኘው። በዚህም እንግዲህ አዲስ ስልጡን አዲስ ሰልጣኞችን እየመለመለ ይገኛል። እስከ ሰኔ 30 2017 ድረስ መከላከያ ክልሉን ለቆ ሊወጣ ይችላሉ የሚል ተደጋጋሚ ማስጠንቀቂያ መስጠቱን ተከትሎ የአማራ ብልጽግና ከፍተኛ ውጥረት ውስጥ ገብቷል ነው የተባለው። ሰኔ 30 መከላከያ ከክልሉ እንዳይወጣ አሁንም ያለው የጸጥታ ግምገም አስተማማኝ አይደለም የሚል ሪፖርቶች እንዲቀርቡ የአማራ ብልጽግና በየአካባቢው መረጃዎችን በዚህ መንገድ ለኮማንድ ፖስት እንዲቀርቡ እያሰባሰበ ነው መረጃ ተብሏል ሰኔ አጋማሽ ግምገማ ይደረጋል። በአማራ ክልል እየተደረገ ያለውን ጦርነት ተከትሎ ከሰኔ አጋማሽ ከሚደረገው ግምገማ ቀደም ብሎ በክልሉ አሁንም አስጊ ሁኔታ እንዳለና የፋኖ ኃይል መልሶ ክልሉን የመቆጣጠር እድሉ ከፍተኛ መሆኑን የሚያሳዩ ሪፖርት እና መረጃዎች ለመከላከያ ኮማንድ ፖስት አስተባባሪዎች እንዲደርሱ እየተደረገ ነው። ስለዚህ መከላከያ እንዲወጣ የአማራ ብልጽግና ሰዎች አይፈልጉም የተባለው። በእርግጥስ መከላከያ ይወጣሉ ወይ? ክልሉ እንደቆ ይወጣሉ የሚለው የአብይ ፍላጎትም እንዳለው ነው ግን በተደጋጋሚ መከላከያ ባለስልጣናት እንደሚያስፈራሩት የአማራ ብልጽግና ባለስልጣናትን የለቅን እንወጣለን ቶሎ በአስቸኳይ በጸጥታ ኃይል እራሳቸውን ቻሉ እያሉ ነው የሚያጣድፏቸው። በዚህም ከፍተኛ ጫና ውስጥ ገብተዋል። እንግዲህ የአማራ ብልጽግና ከፋኖ ጋር እየተደረገ ባለው ትግል በአጠቃላይ ባለፉት ሁለት ዓመታት ከሩብ ሚሊየን በላይ ሚሊሻ በክልሉ አቅርቦ እያዋጋ ነው የሚገኘው ከሩብ ሚሊየን ሚሊሻ ባሻገር በርካታ የአድማ ብተን አባላት በብዙ አስር ሺህ የሚቆጠሩ የአድማ ብተን አባላት የፖሊስ አባላት እና የካድሪ እና የመረጃ ሰዎች ጭምር በዚህ ውጊያ እየሳተፉ ነው የሚገኙት። እስካሁን የተለወጠ ነገር የለም ነው የሚሉት የመረጃ ምንጮቹ። ይህ እንግዲህ መከላከያ የፌዴራል መንግስቱ በአማራ ክልል እየተደረገ ባለው ጦርነት ያሰማራውን የእግረኛ ሰራዊት የልዩ ኮማንዶ፣ የሪፐብሊካን ጋርድ፣ የባህር ኃይል ኮማንዶ፣ የአየር ወለድ ኮማንዶ፣ መካናይዝድ ኃይል፣ የአየር ኃይል እና የድሮን ቴክኖሎጂዎችን ጭምር ሳይጨምር የአማራ ብልጽግና በዚህ ዘመቻ ከሩብ ሚሊዮን በላይ ሚሊሻ እና ወደ መቶ የሚጠጋ ሌላ የጸጥታ ኃይል አሰማርቶ ነው እየተዋጋ የሚገኘው። እስካሁን ግን በውጊያው የተገኘ ውጤት የለም። አሁንም ሰላሳ አራተኛ ዙር የአድማ ብተና አባላት ምልመላ የሚል ማስታወቂያ አየር ላይ ውሎ ነው የሚገኘው እንዲህ በማስታወቂያው ላይ እንደታየው የአካባቢ ፖሊስ ጣቢያዎች ሂደው እንዲመዘገቡ ነው የሚለው። የባለፈው መከላከያ ምልመላ ባደረገበት ጊዜ ከፍተኛ የሆነ የፍላጎት ማጣት ተከስቶ በርካቶቹ በግዳጅ ነው እየታፈሱ ከወላጆቻቸው እየተለዩ፣ በመጠለያ ጣቢያዎች ጭምር ሰዎች እየታፈሱ የተወሰዱት። አሁንስ ይሄን ኃይል ይገኛሉ የሚለው አብሮ የሚታይ ነው የሚሆነው። ወደ ሌሎች መረጃዎች ይሄዳሉ። በሱዳን የሚገኘው አርሚ ሰባ እየተባለ የሚጠራው የህወሓት ታጣቂ ወደ አዲስ እንቅስቃሴ ላይ ነው የሚል መረጃ ወጥቷል የመረጃ ምንጮቹ አርሚው ከትግራይ ተጨማሪ ኃይል ሄዶለታል ነው የሚሉት ሰኔ የእርሻ ወቅት በወልቃይት ከመጀመሩና የእርሻ ወቅት ሳይጠናቀቅ ወደ ወልቃይት እንገባለን የሚል እንቅስቃሴ ላይ ይገኛል የአርሚ ሰባ እኛ የምንጠብቀው ከመቀሌ ትዕዛዝ ብቻ ነው ይህንን የሚሰጠን ትዕዛዝ ከተገኘ እኛ ወደ ወልቃይት ለመግባት አንቸገርም ብሏል ነው የሚሉት የመረጃ ምንጮቹ። ሸረሪና ተብሎ በሚጠራው አካባቢ ከሚቀጥለው አርብ ጀምሮ ወታደራዊ ስልጠና ይጀምራል ተብሏል። ይሄ ታጣቂ ቡድን ከትግራይ ወደ አርሚው የሄዱና በሌሎች ወታደራዊ ከሌሎች ጋር ወታደራዊ ውህደት እንዲኖራቸው ነው ይሄ የጋራ ወታደራዊ ስልጠና የሚደረገው ተብሏል። እንግዲህ እዚያ ነባር የሆኑትና አሁን ከትግራይ የሄዱት የጋራ ውህደት እንዲኖራቸው ነው የጋራ ስልጠና ይጀመራል የተባለው ተብሏል። አራት ክፍለ ጦሮች ያሉት አርሚው በአንዳንድ ክፍለ ጦሮቹ የሰው ኃይሉ ስልሳ ፐርሰንት የሚደርሰው የሰው ኃይል ተመናምኖ ተበትኖበት ነበር ይላሉ የመረጃ ምንጮቹ። ይህንን ለመሙላት ነው እንግዲህ አዲስ ኃይል እየሄደለት ነው እየተባለው፣ ይህንን ኃይል ለመሙላት ከትግራይም እንዲሁም ደግሞ ከሌሎች ስደተኛ ጣቢያዎችም ጭምር በግድ ወታደሮችን እየመለመለ ነው ተብሏል። ከዚህ ጋር በተያያዘ የመረጃ ምንጮቹ እንግዲህ ከአልቡርሃን ጋር በቅጥረኝነት ሲዋጉ የነበሩት የአርሚው አባላት ከውጭ ፈንድ በዋናነት ከሳውዲ አረቢያ የተገኘ ለአልቡርሃን እየቀረበ ፈንድ ላይ እንደዚሁ ለነዚህ ታጣቂዎች ድጋፍ ይደረጋል። ይህም የሚደረገው ድጋፍ ለህወሓትና ለአርሜው ይውላል ነው እያሉት። ይህ ወልቃይት አካባቢ የተገኘ መረጃ ነው። በሌላ በኩል ትግራይን በተመለከተ የስምንት ሀገራት አምባሳደሮች ዛሬ ወደ ትግራይ መሄዳቸውን ነው መረጃዎች የሚያሳዩት። አምባሳደሮቹ የአሜሪካ፣ የካናዳ፣ የእንግሊዝ፣ የጃፓን፣ የስዊድን፣ የፈረንሳይ እና የደንማርክ አምባሳደሮች ናቸው። ወደ መቀሌ እየሄዱት ከመቀሌ ከተማ ባሻገር በትግራይ ታጣቂዎች የጊዜያዊ የተሃድሶ ማሰልጠኛ ጣቢያዎችን ጎብኝተዋል። የትጥቅ ማስፈታት ሂደቱን ለመገምገም እና ወደ ማህበረሰቡ እየተቀላቀሉ ያሉ ታጣቂዎችን ሁኔታ ለማየት ነው ወደዛ ሄዱት የተባሉት አምባሳደሮች። በዛሬው ምልከታቸው አዲስ በተከፈተው ጣቢያ በየሳምንቱ ከሁለት መቶ በላይ ታጣቂዎች ትጥቅ እየፈቱ ወደ ማህበረሰቡ እንደሚቀላቀሉ ገለጻ ተደርጎላቸዋል በካምፑ አስተባባሪዎች። እንግዲህ በትግራይ በአጠቃላይ 75 ሺህ ታጣቂዎችን ትጥቅ ለማስፈታት እቅድ ተይዞ ከባለፈው ዳር ጀምሮ እንቅስቃሴ የተጀመረ ቢሆንም እስካሁን ግን 50 ሺህ የሚደርሱ ታጣቂዎች ትጥቅ አልፈቱም ነው እየተባለው። ከ17 ሺህ በላይ ታጣቂዎች ትጥቅ አልፈቱም ተብሏል። እስካሁን 17 ሺህ የሚሆኑት ናቸው ትጥቅ የፈቱት ተብሏል። በነገራችን ላይ ከዚህ ጋር በተያያዘ በአንድ ወቅት ጀኔራል ጻድቃን ሲናገሩ ትጥቅ የምናስፈታው ሙሉ ተዋጊ የለም፣ በተለያየ መንገድ መታወቂያዎችን እየሰጠን የአካባቢ ማህበረሰብን እየሰበሰብን እንዲሁም ደግሞ በውጊያው መዋጋት የማይችሉ የጤናና የአካል ጉዳት ያለባቸው ሰዎች ነው ትጥቅ የምናስፈታው እንጂ የትግራይ ሰራዊትን ትጥቅ እናስፈታም። ለሚመለከተው አካል ለአፍሪካ ህብረትን ጭምር ለሪፖርት ሲባል ግን ሌሎች ሰዎችን ወደ ማሰልጠኛዎች እያስገባን እያስመረቅ እናስወጣለን። በዚህም የመቋቋሚያ ፈንድ እንዲያገኙ እናደርጋለን እንጂ ትጥቃ እናስፈታም ማለቱ ይታወቃል። ወደ አዲስ አበባ የውጭ ጉዳይ ሚኒስትር መግለጫ ስንሄድ የውጭ ጉዳይ ሚኒስትር እንግዲህ በቀጥታ ምላሽ ባልሰጥም በተዘዋዋሪ ግን ምላሽ ሰጥቻለሁ የሚለውን ገለጻ የሚያሳይ መግለጫ ሰጥቷል። የውጭ ጉዳይ ሚኒስትር ከኢትዮጵያ ከጎረቤት ሀገራት ለሚሰነዘር ዘለፋ ምላሽ የመስጠት ፍላጎት የላትም ሲል ነው ዛሬ በሳምንታዊ መግለጫው የገለጸው። ይህንን ያሉት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ናቸው። ኢትዮጵያ ከዚህ ቀደምም ተመሳሳይ ዘለፋ ደርሶባት ያውቃል፣ ግን የተረጋጋ አካሄድን ስለምትከተል ለማንም ምላሽ አትሰጥም በሚል ነው እንግዲህ ምላሽ እየሰጡት። የእንካስላንቲያ መንገድን ሳይሆን የሰከነ ዲፕሎማሲን እንከተላለን ብለዋል። እንግዲህ የእንካስላንቲያ ዲፕሎማሲን ወይም ደግሞ ይህን መንገድ አንከተልም የሚሉት በዚህ መንገድ እንግዲህ ለኢሳያስ አፈወርቂ ምላሽ መሆኑ ነው። ኢሳያስ አፈወርቂ ሰሞኑን በኤርትራ የነጻነት በዓል ላይ ኢትዮጵያን በተመለከተ በርካታ ጉዳዮች ላይ አስተያየት ሰጥተዋል። ስለዚህ ለዚህ ውስጥ አንገባም የሚል ምላሽ ሰጥተዋል። በዚህ መንገድ ነው ምላሽ የተሰጠው። ወደ ውጭ የሚሄዱ ዜጎችንም በተመለከተ ያለ ፍቃድ የሚሄዱና በቅድሞ ውጭ ጉዳይ ሚኒስትር ፍቃድ አለን እያሉ ዜጎችን ከሀገሩ እያስወጡ ዜጎችን የሚያንገላቱ ካሉ እርምጃ ይወሰዳል ብለዋል። ከዚህ ጋር በተያያዘ በነገራችን ላይ በሳውዲ አረቢያ በቀይ ባህርም በተለያዩ ሀገራት እንዲሁም ደግሞ ወደ ደቡብ አፍሪካ የሚደረጉ እንቅስቃሴዎችን በተመለከተ በደላሎች በርካታ ኢትዮጵያውያን ዋጋ እየከፈሉ ነው። መረጃውን ውሰዱና ህጋዊ ከሆኑት ጋር በመነጋገር ህጋዊ መንገዶችን ተከተሉ፣ ህይወታቸውንም አድኑ። ሌላው መረጃ ወደ ቤኒሻንጉል የሚወስደን ነው። በቤኒሻንጉል ኦነግሸኔ በንጹሐን ላይ ዛሬ ጥቃት ፈጽሟል። ዛሬ ግንቦት አንድ ማለዳ ላይ የኦነግሸኔ ታጣቂዎች ካማሽ ዞን ካማሽ ከተማ በፈጸሙት ጥቃት በትንሹ 16 ሰዎች ተገድለዋል ተብሏል። ሌሎች 23 ሰዎች ደግሞ ቆስለዋል። የኦነግ ሸኔ ታጣቂዎች ባለፈው ሳምንት በተመሳሳይ በካማሽ ዞን በፈጸሙት ጥቃት 18 ሰዎች መገደላቸው ይታወቃል። ይህንን ጥቃት የፈጸሙት ወደ ቤንሻንጉል ዘልቀ የገቡ የሸኔ ታጣቂዎች ከምስራቅ ወለጋ የተነሱ መሆናቸውን ነው የመረጃ ምንጮቹ እየገለጹት። ወደ ግንባር መረጃዎች ስመለስ ወደ ምዕራብ ጎጃም ወንበርማና አካባቢ የሚወስደን መረጃ አስቀድማለሁ። በወንበርማ ወረዳ ማር ወለድ ቀበሌ ውጊያ ተደርጓል። ሰሞኑ እንግዲህ በእነዚህ ቀጠናዎች ተከታታይ ውጊያ ሲደረጉ ነው የሰነበተው። ከሽንዲ ከተማ በሌሊት ወደ አካባቢው በሁለት አቅጣጫ ከተንቀሳቀስ የመንግስት ኃይል ጋር ነው ውጊያዎች የተደረጉት። ከወረዳው ሲንቀሳቀስ ቀድሞ መረጃ የደረሳቸው የፋኖ አባላት የጋራ ዘመቻዎችን በማድረግ በመንግስት ኃይሎች ላይ ጉዳት ማድረሳቸውን፣ የመንግስት ኃይሎችም ጉዳት ካስተናገዱ በኋላ ወደኋላ ስለመመለሳቸው፣ ዳንኩሽት በተባለ ቦታ ላይም እንደዚሁ የደፈጣ ጥቃት መፈጸሙ በዋናነት አንበራ እንደገራ ድኩሽ ተብሎ በሚጠሩ ቀበሌዎች ከግንቦት 18 እስከ ግንቦት 19 ድረስ ለሁለት ቀናት ውጊያዎች እና የደፈጣ ጥቃቶች ተፈጽመዋል። በእነዚህ ጥቃቶች እንግዲህ ቁጥራቸው ቦሎ ያልታወቁ የሚሊሻ አድማ ብተናና የመከላከያ አባላት ጉዳት ደርሶባቸዋል። በሲቪሊያን ላይም ጉዳት ደርሷል ነው እየተባለው። የነፍስ ወከፍ መሳሪያዎችም በፋኖች ገብተዋል። በዚሁ በወንበርማ ወረዳ ወገዳር ተብሎ በሚጠራው ቦታ ከሽንዲ ከተማ የተንቀሳቀሰ የመንግስት ኃይል ጊዜያዊ ወታደራዊ ካምፕ እያቋቋመ ስለመሆኑ የመረጃ ምንጮቹ ገልጸዋል። በዚሁ ቀጠና ወደ አዊ ዞን ግምጃ ቤት አቅራቢያ ቡያ ተብሎ ወደሚጠራ ቦታ እንደዚሁ እንቅስቃሴ ላይ በነበረ የአድማ ብተናና የሚሊሻ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት በርካታ የአድማ ብተናና የሚሊሻ አባላት ሙትና ቆስለኛ ሆነዋል። በትንሹ አስር የሚደርሱ ጉዳት ደርሶባቸዋል የሚሉት የመረጃ ምንጮቹ ይህን ጉዳት ያስተናገዱ የአድማ ብተናና የሚሊሻ አባላት ወደ እንጃ ቤት ከተማ ተመልሰዋል ለህክምና፣ ሌሎችም ደግሞ እዚሁ አስከሬኖች ይዘው ወጥተዋል ነው ያሉት። የነፍሶ ከመሳሪያዎችን በፋኖች ገብተዋል። ይሄ ድንገተኛ የደፈጣ ጥቃት ነው። ተጨማሪ ሀይል ከሳ ተብላ ከምትጠራው ቦታ ወደ አካባቢው ከሰዓት በኋላ እየተንቀሳቀሰ ስለመሆኑም የአካባቢ የመረጃ ምንጮች ይህንን ገልጸዋል። ወደ ማዕከላዊ ጎንደር የሚወስደን መረጃ አስከትላለሁ። ማዕከላዊ ጎንደር ገለድባ ተብሎ የሚጠራ ቦታ እንግዲህ በዚህ አካባቢ የማንነት ተኮር ግጭት ለመቀስቀስ እንቅስቃሴዎች እየተደረጉ መሆናቸውና ጉዳዩ በትኩረት ሊታይ እንደሚገባ ነው የመረጃ ምንጮች እየገለጹ ያሉት። ይህን አካባቢ ነዋሪዎች በመንግስት ያሰማራቸው ታጣቂዎች ከባድ በደል እየፈጸሙብን ነው፣ የእርሻ ስራ አቁመናል፣ በርካቶችም ተፈናቅለዋል። በተለይ ገለድባ እራርዳ፣ ለዛ ደብዛ፣ ቡሆያ ቡሆና ተብሎ የሚጠሩ አካባቢዎች ህዝብን እየረበሹ ነው ታጣቂዎቹ። ከፍተኛ ችግር ውስጥ ገብተዋል ህዝቡ በዚህ ጉዳይ ላይ እንግዲህ የአካባቢው የሽማግሌዎች ጋር ንግግር ለማድረግ ተሞክሮ ነበረ። የተመረጡ የአካባቢው የቅማንት ሽማግሌዎች እነዚህን ዘራፊዎች እንዲያስቆሙ የአካባቢው የአማራ ተወላጆች ጠይቀው ነበረ። እንግዲህ ሽማግሌዎቹ ቁርጥ ያለ ምላሽ ነው የሰጡት። በነሱ የተነሳ በሌላው ሕዝብ ላይ ጉዳት እንዳይደርስ እነዚህ በሽማግሌዎች እነዚህ ከኛም አቅም በላይ ናቸው፣ በመንግስት የጸጥታ ኃይል የሚደገፉ ናቸው፣ ሃላፊነቱን እኛ አንወስድም የሚል 27 የኮሚቴ አባላት በሰጡት ማብራሪያ ይህንን ምላሽ ሰጥተዋል ነው የተባለው። ዝርፊያውን የሚያደርጉት በመንግስት ወታደሮች እየተደገፉ ነው እነዚህ ዘራፊዎች፣ የአካባቢው ማህበረሰብ በእነሱ ጣጣ እንዳይመጣብን እያሳወቅን ነው የምንገኘው ብለዋል። እንግዲህ እስካሁን አራት ሰዎች መገደላቸውን እና ግጭት እንዲቀሰቀስ እና በአካባቢውም የመንግስት የብልጽግና ሰዎች በተለይ ማንነት ተኮር ግጭት እንዲቀሰቀስ እየሰሩ ነው ሲሉ ነው የመረጃ ምንጮች የገለጹት። ሌላው በቋራ በዚሁ ቀጠና ወደ ቋራ የሚወስድን መረጃ ላስከተል። ቋራ በሞር ተብሎ የሚጠራው አካባቢ 14 የመንግስት ወታደሮች ከስምሪት ቀጠናቸው ወጥተዋል ነው የተባለው። ከስምሪት ቀጠናቸው የወጡ የመንግስት ወታደሮች ወደ ፋኖ ተቀላቅለዋል። ውጊያው ከብዶናል፣ በአስቸኳይ ከቦታው ትቀየራላችሁ ተብለን እየተጠባበቅን በነበረንበት ሰዓት ነው ወደ ውጊያ ግቡ እየተባል ነው። በውጊያው በርካታ ጓደኞቻችን አተናል። እኛ የመዋጋት ፍላጎት ስለሌለን ወደ ፋኖ መተናል ሲሉ አስራራት የመከላከያ አባላት እንደዚሁ ወደ ፋኖ ስለመቀላቀላቸው ነው። በብሔራዊ ሀይሉ ቋራ ኦሜድላን ክፍለ ጦር እየተቀላቀሉ ተብሏል። ወደ ጎንደር አዲስ ዘመን አካባቢው ስንመለስ ጎንደር አዲስ ዘመን አካባቢው ሊወከም ከም ተብሎ የሚጠራው ቀጠና እንግዲህ ጣራ ገዳም አካባቢ በቅርቡ በተፈጸመ የደፈታ ጥቃት ተሽከርካሪ ላይ የነበሩ የአድማ ብተናና የመከላከያ በላ ጉዳት ደርሶባቸዋል። እጀባ ላይ የነበሩ ናቸው፣ በድንገተኛ ጥቃት ጉዳት የደረሰባቸው። በብሔራዊ ኃይሉ የመብረቁ ክፍለ ጦር እንግዲህ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ጎንደር አንድነት የመብረቁ ክፍለ ጦር በራሳችን በሰራ ነው መሳሪያ በመንግስት ወታደሮች ላይ ጉዳት አድርሰናል ብለዋል። እንግዲህ በዚህ በጥቃቱም የአድማ ብተና አዛዥ ጨምሮ ሀያ ስድስት የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነናል ብለዋል። እንግዲህ የፈጠርነው የጦር መሳሪያ በራሳችን እጅ የሰራነው ነው ይህንን ጉዳት ያደረሰው ከውጊያ ባሻገር በዚህም መሳሪያ እያመረት ነው የምንገኘው ነው የሚሉት በዚህ የተበሳጩ የመንግስት ወታደሮች አርኖ ተብሎ ከሚጠራው አካባቢ ንጹሐንን ገድለዋል፣ ዝርፊያም ፈጽመዋል፣ ድብደባም አድርገዋል፣ ሰዎችን አስረው ወደ አዲስ ዘመንና ወደ ማክሰኝትም ወስደዋል ሲሉ ነው የመረጃ ምንጮቹ የገለጹት። ሌላው መረጃ ሳምንታዊ የአማራ ማህበር በአሜሪካ ያወጣው ሳምንታዊ ሪፖርት ላይ የሚከተሉትን ጉዳዮች አንስቷል። በአማራ ክልል በአስር ዞኖች በሚገኙ 46 ወረዳዎች እና የከተማ አስተዳደሮች የሰብአዊ መብት ጥሰት መፈጸሙን ከግንቦት 11 እስከ ግንቦት 17 ባሉ ሰባት ቀናት ይህንን አረጋግጫለሁ ብለዋል። በኦሮሚያ ክልል ምስራቅ ወለጋ፣ በአዲስ አበባ የሰብአዊ መብት ጥሰቶች ተጨማሪ መፈጸማቸውም እንደዚሁ ለማወቅ ተችሏል ብለዋል። በስድስት ዞኖች በወረዳዎች በንጹሃን ላይ የመብት ጥሰቶች ተፈጽመዋል። ይህንም በሪፖርቱ አካቷል። በወለጋ የኦነግ ታጣቂዎች በንጹሃን ላይ ጉዳት አድርሰዋል። ደብረታቦር ላይ ጋይንት ሰፊ ስራት ተፈጽሟል። በርካታ ሰዎች መታሰራቸውን ማረጋግጫለሁ ብለል። በአዲስ አበባም እንደዚሁ በተመሳሳይ ሰዎች መታሰራቸውን በሪፖርቱ በስምዝርዝር አካቶ አቅርቧል። በኢትዮጵያ የጤና ባለሙያዎች እያደረጉት ካለው የስራ ማቆም አድማ ጋር በተያያዘ በርካታ የጤና ባለሙያዎች መታሰራቸውንም በሪፖርቱ አካቷል። ሪፖርቱ ዝርዝር መረጃዎችን እየያዘ ነው። በየሳምንቱ የአማራ ማህበር በአሜሪካ ከሚያወጣው ሪፖርት ላይ እየተወሰደ ነው። ለሰዓት ያሉኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ